ቢዋይዲ ሲግል 3000 ዶላር ቀንሷል የሚባል መረጃ ያለና እስቲ መረጃ እንዴት እውነት መሆን አለመሆኑን ዞር ዞር ብለን ከማሜ ኒምቦ ጋር ኒምቦ ቻይና ላይ እንደመሆናችን ሄድ ብለን ምን ያለው መረጃ እውነት ነው ወይ? እውነት ለመናገርም አንብቤዋለሁ አንድ የሆነ ሶሻል ሚዲያ ላይ ግን ሶር ስኬት ነው የሚለውን ነገር ቦታው ሄደን ከሴልስ ማናጀሮች ጋር ይሄ ኢንፎርሜሽን ፕሩቭ እናደርጓለን ማለት ነው እውነት ሆናየው ስለዚህ ተከታተሉ። ዞር ዞር እያለን ትክክለኛውን መረጃ ፕሮቫይድ እናደርግላችኋለን ይህም መቻል

እዚ ጋ ምንድነው እያለ ያለው ቻይና ላይ አንድ ህግ አለ። ያ ህግ ምንድን ነው? ለምሳሌ ኤክስፖርት የሚደረጉት መኪኖች ባጠቃላይ በፐርሰናል አይዲ ካርድ አይገዙም። የሚገዙት በካምፓኒ ኤክስፖርት ላይሰንስ ባላቸው ካምፓኒ ስር ነው የሚገዛው። ግን ቻይና ላይ ደግሞ ሌላ ምን አለ? ገቨርመንት የኤሌክትሪክ መኪና ስለሚያበረታታ ሰብሲዳይዜሽን ይባላል። ያ ሰብሲዳይዜሽን ምን ማለት ነው? ለምሳሌ እኔ በስሜ የአንድ ቤንዚን መኪና ይኖረኛል። ያን የቤንዚን መኪና አምጥቼ ከዛ በኋላ ለእነሱ ያንሰጥቼ እነሱ ደግሞ እንሱን በዋጋ የሰጡኝና ይህን መኪና ተምነው ያን መኪና እነሱ እንዲገዙኝ ያደረግና ከነሱ ከእነሱ ይህን መኪና ሲግል ሆነ ሌላ ኤሌክትሪክ መኪና የትኛውም ቦታ ዳዝን ሀስቱ ቢኦኒ ቢዋይዲ ኦር ኤኒ ኤሌክትሪክ መኪና ሲገዛ ገቨርንመንት በየፕሮቪንሱ የራሱ ሰብሲዳይዜሽን አለ። ያ ሰብሲዳይዜሽን ማለት ገቨርንመንት እንደ እርዳታ ወይም እንደ ድጎማ ያን መኪና እንድትገዛ የሚያንበረታታብህ 10 ሺህ ብር ከ10 ሺህ ብር እስከ 12 ሺህ ብር ረሜንቢ ዲስካውንት አለ። ከ10 ሺህ እስከ 12 ሺህ ብር ማለት ምን ማለት ነው? ዛሬ ላይ ባለው ቻይና ላይ ባለው ሬት ስናበዛው 10 ሺህ ብር ሲካፈል ለ7 ነጥብ ሁለት አራት ብናደረገው 1500 አካባቢ አለው። ያን ግን እኛ ማግኘት አንችልም። እኛ ማለት እነማን? ኤክስፖርተሮች ያንን ማግኘት አይችሉም። ለምን ኤክስፖርተሮች ሲጀመር በስማቸው ያ ሁሉ መኪና የለም። ቻይና ላይ ደግሞ ሪስትሪክት አለ። ምን አይነት ሪስትሪክት? ይሄ አሁን እኔ በስሜ ብዙ መኪና አለ። ስለዚህ ይህን መኪና አምጥቼ ሰጥቻችሁ የአንድ ስካሁን ስለምባል ያ የመንግስት ብር ስለሆነ ያን መኪና መጀመሪያ ኬት አመጣኸው፣ እንዴት አመጣኸው ተብሎ በአክትሪስ ተደርጎ ቼክ የመደረግ ነገር አለ። ለምሳሌ ግን በስሜ በመሐመድ ከድር ሚል እንደ እኛ ሀገር ሊብሬ እንደምንለው እዚህ ያለው አይዲ፣ የመኪናው አይዲ መሐመድ ከድር ሚል ከሆነ ፐርሰናል ስም ስለሆነ ያን አምጥተን መቀየርና እችን ዲፍረንስ ማግኘት እንችላለን። አሁን ላይ እሱ ያለ ያለው በየፕሮቪንሱ ወይም በኒምቦ በጄጃንግ በጄጃንግ በጓንዶንግ በብዛ ቦታ ያለው የገቨርንመንት ሰብሲዳይዜሽን ይለያል ይለያል። እና ምንድነው እዚ ጋ ያለው ነገር አሁን ላይ እሱ እያስረዳን ያለ ነው። ከዚህ ውጭ መጀመሪያ የሚሰጡን ዲስካውንት አለ። ከዛ ዲስካውንት እቺ ናት ልዩነት ያለችው። እቺ ልዩነት ደግሞ እዛ ላይ ስንደምራት ኦልሞስት ሲሚላር ወደ 2 ሺ ምናምን ትደርሳለች እንጂ ያም ግን እዚህ ላይ የሚገባ አይደለም። ኤክስፖርት ላይ አይገባም። ስለዚህ ይሄ የተሳሳተ መረጃ ስለሆነ እባካችሁ ያለውን ነገር ከማስረጃ ጋር ግን ለሰዎች ለኮሚኒቲ ብናደርስ ጥሩ ነው ብዬ እላለሁ። ስለዚህ ከማርኬቱ ቢዋይዲ ሲሸጥ 3 2400 ዶላር የቀነሰ ነገር የለውም ነው። በአጠቃላይ ይሄ አሁን የነገርከን ነገር ደግሞ ድሮም የነበረ ነገር ነው። ድሮም ቻይና ኤሌክትሪክ መኪና መሸጥ ሲጀመር የነበረ ነው። ሰዋቸውን የአገሩን ፖፕሌሽን ወይም ያዘሩን ኮሚኒቲ ወደ ኤሌክትሪክ መኪና እንዲገቡ 10 ሺህ ብትሉ ቫርግ ስላለው ያን ዲስካውንት እንዲያገኙ በየገቨርመንት በየገቨርመንቱ በየስቴቱ የየራሱ ሰብሲዳይዜሽን አለ፣ ድጎማ አለ። አቅሙ እንደቻለው የከተማው አቅም እንደቻለው ለሰው ያንን ሰብሲዳይዝ ያደርጋል ማለት ነው። ሌላው ደግሞ ፋብሪካዎቹም ይሄ ራሰው አላቸው። ለምሳሌ 3 ሺ አርንቢ ፋብሪካው ደግሞ ሰብሲዳይዝ ያደርጋል። አንተ የካ ፋብሪካው መኪና እንድትገዛ ቢዋዲን እንድትገዛ። ስለዚህ ይሄ ስትደምረው 12 ሺ ወይ 10ሺ ስትደምር 3ሺ አድርገህ ስትደምረው እዚቸዋ ሬንጅ ላይ ይመጣል ማለት ነው። ይሄ ነው ያለው ነገር። እውነታው ይሄ ነው። ሌላ የተለየ ዲስካውንት የተደረገ ነገር የለም። ምንም ኦፊሻሊ ይሄ ፔፐር ተለቆ ይሄን ያ ዲስካውንት አለው የተባለ ነገር የለም ማለት ነው። እሺ በጣም እናመሰግናለን። መሰግናለን ኤጃን ሺ ሺ ሺ ሺ ስለዚህ እንደሰማችሁት ምንም አይነት የዋጋ ለውጥ የለም። ዋጋ ላይ ቅናሽ የተደረገ ነገር የለም ያለው ድጎማ ከሚደረገው ነገር ውጭ፣ ያም ድጎማ ደግሞ ለኤክስፖርተሮች ሳይሆን ለከተማው ለነዋሪው ነው፣ ለማህበረሰቡ ነዋሪዎች ነው። ያለው ድጎማ አሮጌ መኪናቸውን ቤንዚን መኪናቸውን ሲቀይሩ ኤሌክትሪክ ሲገቡ የሚደረግ ድጎማ ነው እንጂ ሌላ፣ እየተሸጠበት ያለው ቢዋይዲ ሲግል ዋጋው እስከአሁኑ ሰዓት ድረስ ከዘጠኝ ሺህ አምስት መቶ ጀምሮ እስከ አስራ አንድ ሺህ ስድስት ሰባት መቶ ዶላር ድረስ ነው ማለት ነው። ግን ኦፍኮርስ አዳዲስ ቴክኖሎጂዎች በመጡ ቁጥር ዋጋ መቀነሱና ዋጋ ላይ ለውጥ ማድረጉ የማይቀር ነው። ይሄንን በሌላ ቪዲዮ ይሰርተማ ባሲ ቴክኖሎጂ በ85 89% ድረስ ሬዲዩስ ተደርጓል። ይሄ ማለት ባሲ ቴክኖሎጂ አዳዲስ በወጣ ቁጥር ፕራይሱ እየወረደ ይመጣል ማለት ነው። አዳዲስ ቴክኖሎጂዎች እየመጡ ይገኛሉ። አሁን ሰዓት ድረስ ግን ምንም አይነት የተደረገ ዋጋ ቀናሽ የለም። ይሄንን ደግሞ አናውስ የተከተደረ ደም ብለን ሌላ ማናጀሮች ጋር ደውለን ቼክ አድርገናል፣ የለም እንዲሁም ደግሞ እንቻታቸው ላይ ገብተን አይተናል፣ የለም እና ምንድነው አንዳንዴ እንደዚሁ በማርኬቲንግ ስትራቴጂዎች ያው ያለው ቢዋይዲ ትልቅ ጃያንት የሆነ ካምፓኒ ስለሆነ ግሎባሊ ስለሆነ ዶሚኔት ለማድረግ የተንቀሳቀሰ ያለው የአንዳንድ ሌላ ኮምፒውተሮቻቸው የሚያደርጉት አይነት ስትራቴጂ ሊሆን ይችላል። ያው ቺፕ ኢዝ ኦልስ ኤክስፔንሲቭ የሚባል ሜንታሊቲ ስላለ ስፔሻሊ ነጮች ጋር ፕራይስ ዳውን እያደረጉ ሊያጥነቀንቁት ነው የሚሉት አይነት ስተሳሰብ ለመፍጠር ሊሆን ይችላል። አሁን ሰዓት ድረስ ግን ምንም አይነት የተደረገ ቅናሽ የለም። እንዲህ አይነት አንዳንድ ግራም የሚያጋቡ ኢንፎርሜሽኖች ሲኖሩ ኤጀንቶች ስፔሻሊ ሞይንኮ ይሄንን መረጃ ክሊር ማድረግ እና ለኮሚዩኒቲው ትክክለኛ የሆነ ነገር ፕሮቫይድ ማድረግ አለበት ማለት ነው። እኛም የአቅማችንን ፕሮቫይድ እያደረግ እንገኛለን። ኮላብሬት ያደረገው በምክንያት ነው። ከማን ሜኒምቦ ጋር ኮላብሬት አድርገን ለኮሚዩኒታችን ትክክለኛ የሆነ ሰርቪስ የሚሆን ትክክለኛ የሆነ ኢንፎርሜሽን ፕሮቫይድ ያደርግን ይገኛል ይሄ መረጃ መጠቀማቸው ያሉ ጠራጠር በሌላ ቪዲዮ እስክንገናኝ